አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበሯቸው የፎዚ ቤተሰቦች ሰላም ጤና ይስጥልኝ። በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። አህባቢ ዛሬም ደግሞ እንደተለመደው ያው በሌላ ታሪክ መጥቻለሁኝ። ዛሬ ደግሞ ምላስ የሚያመጣው ጣጣ በሚል መጥቻለሁ። ቪዲዮውን በላይክ በሸር ጀምሩት። እንሻላ ለምታበረታቱኝ በሙሉ ሹክረን ጀዛኩሙላሁ ኸይረን አመሰግናለሁ ውዶችዬ። ወደ ታሪኬ ገባለሁኝ። ንግግር ጥሩ በሆነ ጥበብ መጠቀም በኢስላም ታላቅ ቦታ አለው። አላህ ከለገሰን ታላላቅ ጸጋዎች አንዱ ምላስ ነው። ምላስ ትንሽ አካል ነው፣ ግን በእርሱ የሚፈጸሙ አምልኮና ወንጀሎኞች ወንጀሎች ታላላቅ ናቸው። ምክንያቱም በምላስ ክህደት እና እምነት ይገለጻልና ምላስ ዘራ ዘርፈ ሰፊ ነው። እንደዚሁም መንገዱም ሰፊ ነው። እሱም የልቦች እና የሀሳቦች መገለጫ ትርጓሚ ነው። የመግለጫ ዋና መሳሪያ ነው። የንግግር መንገድ ነው። በኸይረ ጉዳይ ታላቅ ቦታ አለው። በመጥፎ ጉዳይ ረጅም እቅፍ የሚያክል ስፋት አለው። ለጥበብና ጠቃሚ ለሆነ ንግግር ጉዳዮችም ለመፈጸም የተጠቀመበት እንደዚሁም በሸሪአው ልጓሚያሰራው ያሰረው በእርግጥም የአላህን ጸጋ አረጋገጠ ነገሩንም በቦታው አስቀመጠ። እርሱም ከአላህ ቅጣት ለመዳን የተገባ ነው። ምላሱንም መጥፎ ንግግር በመናገር ልቅ ያደረገና መልካም ንግግር በመናገር ያልተጠቀመበት ሰይጣን በራሱ መጥፎ መንገድ ያስገባዋል። በሐዲስ እንዲት ዘገበው ሰዎችን በእሳት ውስጥ በፊቶቻቸው ላይ የሚገለብጡት በምላሳቸው ሳቢያ ነው። እንዲያውም የሰው ልጅ አካላት በሙሉ በኢስቲቃማ ወይም ደግሞ ቀጥ በማለት እና በመጣመም አኳያ ከሰውየው ምላስ ጋር ተያያዥነት አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደ ይላሉ የአደም ልጅ ባነጋ ጊዜ ሁሉም አካሎች ምላስን ያስተነቅቃሉ። እንዲህም ይላሉ በእኛ ጉዳይ ላይ አላህም ፍራ እኛ ስራችን ባንተ ነው የሚለካው። አንተ ቀጥ ካልክ እኛም ቀጥ እንላለን። አንተ ከተጣመምክ እኛም እንጣመማለን ይላሉ። ትርሚዝ ይዘግበውታል። አልባኒ ሐሰን መልካም ሐዲስ ብለውታል። ንግግርን ጥሩ በሆነ ጥበብ መጠቀም በኢስላም ታላቅ ቦታ አለው። ኢስላም የንግግር አርእስትና የአጠቃቀም ዘዴዎችን ወይም ደግሞ ስልቶችን አስመልክቶ ታላቅ የሆነ ማሳሰቢያ ሰጥቷል። ምክንያቱም ማንኛውም ሰው ትክክለኛ አእምሮና ትክክለኛ ስነ ምግባር ያለው መሆኑን የሚያመለክተው ንግግሩ ነው። ማንኛውም ማህበረሰብ የተለያዩ የንግግር ጥበብና ስልቶች መጠቀማቸው ታላቅ በሆነ ደረጃ ላይና በጣም ስር የሰደደ ስነ ምግባር ያላቸው መሆኑን ያመለክታል። በመጀመሪያ ማንኛውም ሰው ሌሎችን ከመናገሩ በፊት እዚህ ቦታ ላይ ለመናገር የሚያስፈልግ ነገር አለወይ ብሎ እራሱን መጠየቅ አለበት። መናገር አስፈላጊ ከሆነ ይናገራል፣ አልያም ዝም ይበል። አስፈላጊ ካልሆነ ንግግር መራቅ ታላቅ የሆነ ምንዳ አለው፣ ኢባዳ ነው። አብዱላህ ኢብኑ መስዑድ ረድየላሁ አንሁ እንዲህ ይላሉ፣ በዚያ ከርሱ ሌላ የሚያግዙት ወይም ደግሞ የሚያመለክቱት አምላክ የሚያመልኩት አምላክ በሌላው እምል አለው፣ በምድር ላይ ከምላስ ይበልጥ ለረጅም ጊዜ እስር ቤት የሚያስፈልገው ነገር ምንም የለም። ኢብኑ አባስም ረድየላሁ አንሁ እንዲህ ይላሉ፣ አምስት ነገሮችን በተግባር ጥሩ ግመሎችን ሰጥቶ ከሚያስገኘው ምንዳ ይበልጣል አንደኛ የሚያስፈልግህን ነገር አትናገር ምክንያቱም ትርፍ ነገር ነውና በአንተም ላይ ወንጀልን አልተማመን አልተማመነልህም ሁለተኛ የሚያመለክትህም የሚመለከትህንም ነገር ቦታ እስከምታገኝለት ድረስ አትናገር። ምክንያቱም ብዙዎች የሚመለከታቸውን ነገር የሚናገሩ ሰዎች አሉ፣ በቦታው ግን ላይሆን ይችላል፣ በንግግሩም ይነወርበታል። ሶስተኛ ትሁትና ቄል ሞኝ ሰውን አትከራከር። ምክንያቱም ትሁተኛው ይጠላሃል፣ ቄሉ ደግሞ ይጎዳሃልና አራተኛ ወንድምህን ከአንተ ከራቀ አንተን ሊያስታውስህ በምትወደው ጥሩ ነገር አስታውሰው። አምስተኛ አንተን ይቅር ሊልህ የምትወደውን ሁሉ እሱንም ይቅር በለው። ስራህንም ስትሰራ በጥሩ ነገር በጎ ምንዳ አገኛለሁ፣ በወንጀል ደግሞ መጥፎ ቅጣት ያገኘኛል ብሎ እንደሚያስበው ሰው ሆነህ ስራ። ማንኛውም ሙስሊም ምላሱን የተቆጣጠረና ምላሱንም ልጓም ወይም ደግሞ ገመድ በኃይል ያሸነፈ ሰው ሲቀር እነዚህ አምስት ነገሮችን መስራት አይችልም። ከዚያም ዝም በሚባልበት ጊዜ ይገታዋል፣ መናገር በሚፈልግበት ጊዜ ይናገራል። እነዚያ ምላሳቸው እንዳስፈለገ የሚመራቸው ሰዎችም ወደ መጥፊያቸው ነው የሚመራቸው። የምላስ አደገኝነት ይህን ታላቅ ሐዲስ ልብ እንበል፣ እናስተውል ብሃሪና ሙስሊም ከአብ ሁረይራ ረዲላሁ ንሁ ከነቢዩ ለ ላ ወሰለም ይዘው እንዳስተላለፉት ማንኛውም የአላህ ባሪያ ወይም አገልጋይ ትልቅ ደረጃ ያላት መኾንዋን ሳያ ስብ ከአላህ ዘንድ የሚያስወድድን ቃላት ይናገራል አላህ በርሷ ደረጃውን ከፍ ያደርገዋል። ማንኛውም የአላ ባሪያ ከአላህ ዘንድ መጥፎ መሆንዋ ንሳያ ስብ ከአላህ ዘንድ የሚያስቆጣን ንግግር ወይም ቃላት ይናገራል በእርሷም ወደ ጀሀነም ይወረወራል። ምላስን መጠበቅን በማስመልከት ታላቅ የሆነ ማረጋገጫ በቁርአን መጥቷል። ተጠባባቂና ዝግጁ የሆኑ መልእክት የሚዘግቡ ቢሆን እንጂ ምንም አይናገሩም። ሱራቱል አቅፍ ቁጥር 18። እንደዚሁም ታላቅ የሆነ ትዕዛዝ በሀዲስ መጥቷል። ነብዩ ሰለላሁ ዐለይሂ ወሰለም ምላሳቸውን በመያዝ እንዲህ አሉ፤ ሙዓዝ ሆይ ይህ ምላስክን ከመጥፎ ነገር ጠብቅ። ሰዎች የምላሳቸው ወንጀል ወይም ደሞ ጣጣ እንጂ በእሳት ውስጥ በፊቶቻቸው ላይ ይደፋሉ። ትርሚዚ ይዘግበውታል። ይህ የምላስ ጉዳይ አሳሳቢና አደጋ ያለው ለመሆኑ የተከበሩት ሀዲሶች አስገራሚ የሆነ ምላስ አስቀምጠዋል። አቡበከር አስሰዲቅ ረዲየላሁ አንህ ምላሱን ይዝና እንዲህ ይል ነበር። ይህ ነው ወደ ጥፋት ቦታ የመራኝ። ማሊክ ዘግቦታል። አቡ ቡረይዳ እንዲህ ይላሉ፣ ቢን አባስን ረዲየላሁ አንህ ምላሱን ይዞ እንዴ ሲል አየውት። ወይየውልህ ጥሩ ንግግር ወይም ደግሞ ኸይርን ተናገር ታተርፋለህና፣ ወይም ከመጥፎ ንግግር ዝም በል ነጻ ትሆናለህና፣ ያለ በለዚያ አንተ የምትጸጸት መሆኑ እወቅ። ናዓም ኦ ኢብኑ አባስም ምንድን ተባሉ? ኢብነ አባስ ሆይ ይህን ለምን ትላለህ ሲባሉ እሳቸው ምንድን አሉ? ምክንያቱም የሰው ልጅ በምላሱ ጥሩ ነገር የተናገረበት ወይም ያስመዘግበበት ሲቀር የውመል ቂያማ ወይም የትንሣኤ ቀን በአካሎቹ ውስጥ ካሉት ነገሮች ሁሉ ከምላስ ይብለጥ በጣም የሚበሳጭበት ነገር የለም። ኢብኑ መስዑድ እንዲህ በማለት ይምሉ ነበር፣ በዚያ ከእርሱ ሌላ የሚገዙት አምላክ በሌለው እምላለሁ፣ በምድር ላይ ከምላስ ይብለጥ ረጅም የሆነ እስር ቤት ምንም የሚያስፈልገው ነገር የለም። ንግግርህ ምርኮኛህ ነው። ንግግርህ ምርኮኛህ ነው። ካፋኝ ከወጣ ካፍህ ከወጣ ደግሞ አንተ ምርኮኛው ትሆናለህ። አላህ ስብሃነ ወተዓላ እንዲህ ይላል፣ ተጠባባቂና ዝግጁ የሆኑ መላእክት የሚመዘገቡ ቢሆን እንጂ ምንም አይናገሩም። ሱረቱል አህቃፍ ቁጥር 18። በልብም ውስጥ ላለው ነገር ጠቋሚ ከፈለክ የምላሱን የንግግር እንቅስቃሴ ማመሳከሪያ አድርግ። ምክንያቱም ምላስ ባለቤቱ ቢፈልግም ባይፈልግም በልቡ ውስጥ ያለው ያስረዳሃል። የንግግር ወንጀሎች ስንል ሽርክ ያካትታል። እርሱም ከአላሁ አዘወጀል ዘንድ ታላቅ ወንጀል ነው። እንደዚሁም በአላህ ላይ ያለ እውቀት መናገርን ያካትታል። እርሱም የሽርክ ጓድ ነው። ስለዚህ ምላስ ባለ ሁለት ስለት መሳሪያ ነው። ብልጥና የተመራ ለሆነ ሰው የበጎና መልካም ከሆኑ መሳሪያዎች አንዱ መሳሪያ ነው። ወደ ጥሩ ነገር ለመድረስና ለስኬትም ከሆኑ መርከቦችም አንዱ መርከብ ነው። ምላስ ደረቅና ቂል ለሆነ ሰው ደግሞ መጥፎ የሆነ ጊንጥ ነው። የማይላቀቅ መጥፎ ትል ነው። ባገኘው ስጋ ሁሉም ላይ ያለከ ይላክበታል። ከምላስ ጣጣዎች መካከል ከምላስ ጣጣዎች መካከል፣ አንደኛ በአላህ ስብሐነሁ ወተዓላ ማሻረክ፣ ማጋራት። አልሐፊዝ ቢን ረጂብ እንደ ይላሉ፣ በአላህ ማሻረክ ወይም ደሞ ማጋራት ከንግግር ወንጀሎች ውስጥ ይገባል። እርሱም ከአላህ ስብሐነሁ ወተዓላ ዘንድ ከወንጀለኞች ሁሉ ታላቅ ወንጀል ነው። በአላህ ላይ ያለ እውቀት መናገርም እንደዚሁ ይካተታል። ሁለተኛው በአላህ ላይ ያለ እውቀት መናገር በአላህ ላይ ያለ እውቀት መናገር በጣም ታላቅ ከሆኑት ወንጀሎች አንዱ ነው። እንደውም ኢብኑል ቀይም እንደሚሉት ከሽርክ የበለጠ ወንጀል ነው የሽርክ ምክንያት ስለሆነ እንጂ እንደዚህ ከሽርክ የበለጠ ወንጀል አይሆንም ነበር። እርሱ የሽርክ ሰበብ ደግሞ በአላህ ላይ ያለ እውቀት መናገር ነው። ሶስተኛ ምላስ የምላስ ጣጣ ወይም ደግሞ ሐሜት ነው። ሐሜት ማለት ወንድምህን በሚጠላው ነገር ማውሳት ሲሆን አንተ የምትለው ነገር ይኖርበትም አይኖርበትም ሐሜት ይባላል። ነቢዩም ሰለላሁ ዐለይሂ ወሰለም በዚህ መልኩ ነው ሐሜትን የገለጹት። አላሁ ሱብሐነሁ ወተዓላ ጥበብ በተሞላው ቁርአን ውስጥ እንደዚህ ይላል። እናንተ ያመናችሁ ሆይ ከጥርጣሬ ብዙውን ራቁ። ከጥርጣሬ ከፊሉ ሀጥያት ነው እና ነውርንም ያካትታሉ። ከፊላችሁም ከፊሉን አይማ አንድኛችሁ የወንድሙን ሥጋ የሞተ ሆኖ ሊበላው ይወዳልን? መብላቱን ጠላችሁትም፣ ሐሜቱንም ጥሉት አላህንም ፍሩ አላህ ጸጸትን ተቀባይ አዛኝ ነውና ሱረቱ አልሁጅራት ቁጥር አስራ ሁለት ሀሜት ሶስት ስሞች አሉት የምትለው መጥፎ ነገር በወንድምህ ላይ ያለ ነገር ከሆነ ሀሜት ይባላል ስለሱ የነገረህ ነገር በውሸት የምትናገር ከሆነ ኢፍክ ወይም ደግሞ ቅጥፈት ይባላል በሱ የሌለበትን ነገር ከተናገርክ ደግሞ ቦሆታን ወይም ደግሞ የሌለበትን መውጫ ይባላል። የእውቀት ባለቤቶች በዚህ መልኩ ሀሜትን ገልጸዋል። ሰውየውን ለማዋረድ የሚደረጉ ነገሮች ሁሉ ሀሜት ውስጥ ይገባሉ። ነገሩ በንግግርም ይሁን በጽሁፍ ይሁን ሀሜት ይባላል ብለዋል። አራተኛው የምላስ ወለምታ ወይም ደግሞ ውሸት ነው። በሶሒህ አልቡኻሪ እንደተዘገበው ነቢዩ ሰለላሁ አለይሂ ወሰለም ወይም ደግሞ በኢስራዕ ሌሊት ከእሳት ሰዎች የቅጣት አይነት ያየሁት ነገር አንዱ አሉና እንደዚህ ብለው ገለጹ። የአፉን አገጭ ጎንና ጎን ሲቀድ ያየሁት ውሸትን የሚዋሽ ውሸታም ሰው ነው። ወደ ሰማይ አጥናፉ እስከሚደርስ ድረስ ወይም ደግሞ ሰዎች ከሱ ይዘው ያሰራጩታል እስከ ትንሳኤ ዕለት እንደዚሁ ወይም ደግሞ አሁን እንዳየሁት እየተደረገ ይቀጣል። ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ውሸትን ተጠንቀቁ። ውሸት በእርግጥ ወደ ጥመት ይመራል፣ ጥመት ደግሞ ወደ እሳት ይመራል። ሰውየው የሚዋሽና ውሸትንም የሚያስብ ከሆነ አላህ ዘንድ ውሸታም ተብሎ ይመዘገባል። ቡሃሪ ሙስሊም ዘግበውታል። አምስተኛ የምላስ ወለምታ ንጹሀን የሆኑ ምእምናን ሴቶችን በዝሙት መሳደብ። አላህ ስብሓነ ወተዓላ እንዲህ ይላል፣ እነዚያ ንጹሀን ምእሙናን በዝሙት የሚሳደቡ ከዚያም ምራት አራት ምስክሮችን ያላመጡ ሰማይና ግርፋቶችን ግረፏቸው፣ ምስክርን ለእነርሱ በፍጹም አትቀበሯቸው፣ እነዚያ እነሱ አመፀኞች ናቸው እና ሱረቱል አኑር ቁጥር አራት ላይ አላህ የገጠመውን ሰው ሲቀር ይህ ስድብ በአሁኑ ዘመን ብዙ ሙስሊሞች ነጻ የማይሆኑበት ነው። ምክንያቱም ይህ ስድብ የሚዳፈረው ሰው ብዙ ስለሆነ ምእመናንና ምእመናትን በክብር ንጽህናቸው የሚሆን በሃይማኖታቸው ወይም እነሱ ነጻ ከሆኑበት ነገር መጠራጠር ይህ ሁሉ ታላቅ የሆነ ወንጀል ነው። ከባኤር ታላላቅ ከሚባሉት ወንጀሎች ውስጥ ይቆጠራል። ስድስተኛ የምላስ ወለምታ በውሸት መመስከር አላህ ስብሐነ ወተዓላ የእሱን ባሮች ሳያሞወግስ እንደዚህ ይላል፤ እነዚያ በውሸት የማይመሰክሩ በመጥፎ ነገር ላይ ባለፉም ጊዜ የተከበሩ ሆነው የሚያልፉ ናቸው። መጥፎን የማያዳምጡ ትክክለኛ የአላህ ባሪያ ናቸው። ሱረቱል ፉርቃን። አላህ ስብሐነ ወተዓላ እንዲህ ይላል ምስክርን አትደብቁ። ምስክርን የሚደብቃት እርሱ ልቡ ሀጢያተኛ ነው። ሱረቱ አልበቀራ። ሰባተኛው የምላስ ወለምታ ሙእሚኖችን መሳደብና መዘለፍ እንደዚሁም በነሱ ላይ መሳለቅ ማላገጥ። አላሁ ስብሐነሁ ወተዓላ እንዲህ ይላል፣ እናንተ ያመናችሁ ሆይ ሰዎች በሰዎች ላይ አይሳለቁ፣ ምናልባት የሚሳለቁባቸው ሰዎች ከነርሱ የበለጡ ሊሆኑ ይችላልና ሴቶችም በሴቶች ላይ አይሳለቁ ምናልባት የሚሳለቁባቸው ሴቶች ከነርሱ በላጭ ሊሆኑ ይችላልና። ራሳችሁንም አትውቀሱ በመጥፎ ስሞች በመጥፎ ስሞችም አትጠራጠሩ። ከእምነትም በኋላ መጥፎ የሆነ ስም ምንኛ ከፋ። ወደ አላህ ያልተመለሰ ሰው እነዚያ እነርሱ ነፍሶቻቸውን በደለኞች ናቸው። ሱረቱል አልሁጅራት ቁጥር 11። ስምንተኛው የምላስ ወለምታ ከአላህ ሱብሓነሁ ወተዓላ ውጪ ባለ ነገር መማል ለምሳሌ በአማና በአደራ በቃል ኪዳን በወላጆች በልጅ በክብር በልቅና በበጎሳ በእድሜ በነብዩም እድሜ መማል በእነዚህ ነገሮች መማል በአረቦች ባህል የተለመደ ነው። ኢስላም ግን ከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም እንደ ይላሉ ከአላህ ውጪ ባለ ነገር የሚመል በርግጥም አጋራ ወይም አህዝመድ ዘግበውታል። አልባኒ ትክክለኛ ሐዲስ ብለውታል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ መማል የፈለገ በአላህ ይማል ወይም ዝም ይበል። ቡሀሪና ሙስሊም ዘግበውታል። በውታል ዘጠነኛው የምላስ ወለምታ መጥፎ ንግግርን መናገር ወይም ሀቅ ነገርን ዝም ማለት። ኢብኑል ቀይም ረሂመሁ ላሁ እንዲህ ይላሉ በምላስ ላይ ሁለት ታላላቅ የምላስ ወለምታዎች አሉ። ሰውየው ከአንደኛው ነፃ ቢሆንም ከአንደኛው ነፃ ላይሆን ይችላል። የመናገር ወለምታ እና ዝም የማለት ወለምታ አለው። ሁሉም እያንዳንዱ ወንጀሉ ከሌላው በእርሱ ጊዜ በላጭ ይሆናል። ይህ ማለት ሐቅን ከመናገር ዝም ዝም የሚል ሰው ዱዳ የሆነ ሰይጣን ነው። አላህም አመፀኛ ለእዩሊ ሰሪ አስመሳይ ነው በእርሱ በነፍሱ ላይም ካልፈራ ይሄን ስራ ይሰራል። መጥፎ ነገርን የሚናገር ወይም ተናጋሪ ሰይጣን ነው፣ አላህ አመፀኛ ነው። አብዛኛውን ፍጡር በንግግሩም በዝምታውም እየጠመመ ነው። እነሱም በእነዚህ ሁለት አይነት ባህሪ ውስጥ ነው የሚሆኑት። የሁለት ታአማካኝ፣ የሚዛናዊነት ባለቤቶች እነርሱ የቀጥተኛ መንገድ ባለቤቶች ናቸው። ምላሳቸውም ከመጥፎ ይከለከላሉ፣ በአኼራ ለሚጠቅማቸው ጉዳይ ይጠቀማሉ። አስረኛው የምላስ ወለምታ እርግማን ነው። አቡ ደርዳእ ራዲያላሁ አንሁ እንደዘገቡት ነቢዩ ሰለላሁ አለይሂ ወሰለም እንድህ ብለዋል። ተራጋሚዎች በትንሳኤ ቀን አማላጆችን፣ ምስክሮችም አይሆኑም። ሙስሊም ዘግበውታል። እንደዚሁም ከአቡ ደርዳ ረዲየላሁ ዐንሁ ከነቢዩ ሰለላሁ ዐለይሂ ወሰለም ይዘው እንዳስተላለፉት እንዲህ ብለዋል። ማንኛውም የአላህ ባሪያ አንድን ነገር ከረገመ እርግማኑ ወደ ሰማይ ይወጣል፣ የሰማይን በር በእርሱ ላይ ተዘግታበታለች። ከዚያም ወደ ምድር ይወርዳል በእርሱ ላይ በሯ ትዘጋለች። ከዚያም ወደ ቀኝም ወደ ግራም ይሄዳል። መግቢያ ካጣ ወደዚያ ወደ ተረገመው ሰውዬ ይመለሳል። እርሱ ለዚህ እርግማን ተገቢ ከሆነ በእርሱ ላይ ያርፋል። እርሱ ለእርግማን ተገቢ ካልሆነ ነገር ወደ ተራጋሚው ሰውዬ ይመለሳል። አቡ ዳውድ ዘግበውታል። አልባኒ መልካም ሐዲስ ብለውታል። እሺ የዛሬው ታሪካችን ይህን ይመስላል ማለት ሲሆን፣ እንግዲህ በዚህ ቪዲዮ ላይ በነገራችን ላይ ብዙ ነገር እንጠቀምበታለን እንማርበታለን፣ ብያ አስባለሁኝ። ውዶችዬ ለምትከታተሉ፣ ለምትሰጡኝ አስተያየት በሙሉ፣ ለምታበረታቱኝ ከልብ ነው አመሰግነው። መልካም ቀን ከልና ምሽቱ ከናዳሩ ተመኘ። ሁላችሁ ሰላሙ አሌይኩም ወረህመቱላሂ ወበረካቱ።